ተለያይተው ተው ላይ ሊያዩ ተጣልተው ተው ላይ ጣሉ የአብርሽና የሩታ ነገር ግን አይደንቃችሁም? ቤተሰብ የተጣላ ሰው እኮ ማለት ነው ለአንድ ቀን ዞሩ ብሎ አይገናኝም። እነሱ በየቀኑ እየተገናኙ ቪዲዮ ይሰራሉ። በየቀኑ አዳዲስ አጀንዳ ይዘው ይመጣሉ። በየቀኑ በየቀኑ በየቀኑ። ስለዚህ እነዚህ ሰዎች እልክ ነው እንጂ ጸብ ላይ አይደሉም። እልከኞች ሆኖ ነው። አብርሸ ጋር ምልካለ ሩታም ጋር ልካለ። ሰላም የተወደዳቸው ቻና ለቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን ፍቅር ለወገናችን ይሁን። እልክ ያመጣው ጣጣ ቤት ያፈርሳል። በነገራችን ላይ ማለት ነው አሁን ላይ እኔ ቤተሰቦች እንድትረዱ የሚፈልገው ነገር እኔ ባዮት ቪዲዮ ላይ ነው ሀሳብ የምሰራው። ብያቸዋለሁ፣ ልጆቹ ድራማ ይሆናል እየሰሩ ያሉት ሜቢ ብለን እናስባለን። ሙሉ ታሪካቸው አይመስለኝም። እዚህ ቀጥል ደግሞ ማለት ነው በድራማም ላይ ቢሆን እኔ የምሰጠው ሀሳብ የተሰማኝን ነው። ሩታና አብርሽ እንዲለያዩ ትፈልጊያለሽ ወይ? አይ እኔ አልፈልግም። ለምን ፈልጋለሁ? እኔ ሴጣን ነኝ እንዲ እንዲለያዩ የምፈልገው ማለት ነው። እና አንዳንዶች እያበጣበጣችሁ ነው እያላችሁን ስለሆነ እኛ ማበጣበጥ አይደለም፣ ሀሳቡን እየሰጠን ያለ ነው። አብርሽ እንዲታረም ሩታ ደግሞ አብርሽ ከስተቱ ከታረመ እንደምትመለስ እርግጠኛ ስለሆንኩ ብቻና ብቻ ነው። ትላንትና የተለቀቀው ቪዲዮ ላይ መጓተት መጎታተት ምናምን ይበዛዋል። ሩታ እንደዛ እጇ እስኪገነጠል አብሪ ስጎትታት የነበረው ምን ለማትረፍ ነው? ዛሬ በእርግጠኝነት እጇን አሟታል፣ እርግጠኛ ሆኜ የምነግራችሁ፣ ምክንያቱም ረጅም ሰዓት ነው እጇን በኃይል ይዟት የነበረው። ሊለቃት አልቻለም ነበር። ከቻልክ ቆርጠው ሰደውላ ስትለው ነበር እጇን ማለት ነው። እና አብርሽ አሳዝኖኛል፣ እውነት ስነግራችሁ ቤተሰብ ማለት ነው እና ሩትዬ፣ ያመረርሹ ነገር አልተመቸኝም። በጣም አምረሻል። መጨረሻ ላይ በነገር ይፈጠራል ብለሻል። እስከመጨረሻው የሚያለያየ ነገር ነው ያልሹ፣ እና ይሄ መሆን የለበትም። እኛ እዛ ደረጃ እንድትደርሱ አንፈልግም። እኛ አብርሽ እኮ ማለት ነው መቶ በመቶ ያልሆነ ስብዕና ያለው ሰው ሆኖ አይደለም። በቃ የሆነ ስህተት ተገኝቶበታል። ከባድ ቢሆንም ግን ደግሞ ጥሩ ጎኖቹንም ልታስቢለት ይገባል። ከአንቺ ጋር ያሳለፍሻችሁን የፍቅር ጊዜያቶች መልካም መልካም ነገሮቹንም ታሳቢ በማድረግ አሁን ላይ ደግሞ በጣም በቃ እየተበሳጨ እያዘንን እንዳየሹ ከሆነ የሚያ የሚያሳዝን ሁኔታ ነው። ትላንትና ነው የየውበት በራሴ በኩል ስለዚህ ለአንድና ለመጨረሻ ጊዜ የድር ሲጮና ይቅርታል። ተባብላችሁ ነገሮችን አስረድተሽ እሱም ተረድቶ ማለት ነው። ተነጋግራችሁ ነው በመተማመን ነው። ታዲያ ወደ ቀጣይ ህይወት መሄድ ያለባችሁ። ስለዚህ ሩታ ህይወትሽን ቶሎ ብለሽ መስመር አስይዥ። የምር እንደዚህ ሆኖ ዲሽ እየገፋ ሁለት ወር፣ ሶስት ወር፣ አራት ወር፣ አምስት ወር እያለ ሲቀጥል እኮ እንደ በጣም ከባድ ነው። አባትየው የልጅን ሁኔታ ቤት ውስጥ ሆኖ አንቺን ትሪት ሳያደርግሽ፣ አንቺን ሳይንከባከብሽ፣ አንቺን ሳያደምጥሽ ጊዜው ሄደ ነጎደ፣ ነጎደ ጊዜው የሚል ነው በራሱ የለቀቀው ሙዚቃ ራሱ ሰምታችሁ ሚኒስትር ከሆነ የምር ትላንት አንጀቴን በላ በላ አረገኝ። አብርሸ የምሬን ነው፣ ቤተሰብዬ እና ይታረቁ። እኛ እንዲጣሉ አንፈልግም እኮ፣ ግን ደግሞ አሁን በቃ ከልክ እያለፈ እየሄደ ስለሆነ መስመር እየጣሰ ስለሆነ ጉዳያቸው በአጭሩ ቢቋጭ ነው መልካም ነው ብዬ የማስበው በተረፈ ደግሞ እንግዲህ ኤርሚያስ ምንም ነገር ከሩታ ጋር የለውም በዚህ አጋጣሚ ማለት ነው። ይርሚያስ እና ሩታን ስም ይዛችሁ ሚዲያ ላይ የምታጠለጥሉ አንዳንድ ወገኖች ተው። ዝም ብሎ ለመሸቀያነት የነሱን እንትንም አጓጉል መጠቀም የለባችሁም። ምንም ነገር የላችሁም። ልጁ ባለትዳር ነው፣ ገባቸው አይደለም? ሕይወት ያለው ልጅ ነው። ነገር ግን እሱ ድራማውን ማማወቂያ ነው መሀል የገባው። ሩታ በዛ ልክ እንደዚህ አሸሼ ገዳሜ ብላ ህይወቷን የምታበላሽ ሴት አይደለችም። እናንተ ማታቋት ናችሁ፣ ስለእሷ እንደምታወሩት ማለት ነው። ለሩታ ከአስር በላይ ጣቶች ቢኖሩ እግሬ መፈረም ቢችል በእግሬ ውላን መፈረምላት ማለት ነው። ጨዋነች፣ የምሬ ነው የምላችሁ። አብርሽም ጨዋ እንዲሆንላት ስለምትፈልግ፣ ታማኝ ስለሆነች ታማኝ እንዲሆን ስለምትፈልግ ነው በዚህ ልክ ያመረረችው። ወጣም ወረደም ግን እኛ መለየታችሁን አንፈልግም። ስለ እውነት ማለት ነው። መጨረሻ ሩታ ምን ብለሻል? መጨረሻ ላይ ተናገርሹ፣ ከባድ ነው በጣም ማለት በቅርብ ጊዜ ይለይልናል። በቃ እስከ መጨረሻ አንተም ራስን ትችለህ ትቀመጣለህ። ራሴን ችዬ ያልሽው ጉዳይ አለ። ሩታ እንዳትሄጂበት በዛ መንገድ እመኝ በኋላ ላይ ትጸጸቻለሽ። አሁን ላይ በቃ ትክክል እንዳደረግሽ ነው የሚሰማሽ፣ ግን ቢሆንም በቃ የይቅርታም ጊፍት አለኮ እንዴ። ይቅርታ አድርግለት በቃ። ከዚህ በኋላ አብርሸ የታረመ ይመስለኛል። የሆነ ብቻ የሆነ ጎኑ ተጎድተዋል፣ አይቶታል። ብቸኝነትን ያጠፋቸው ጥፋቶች ሳይገባው ቀርተዋል ሳይሆን እልከኛ ስለሆነ ነው። ስለዚህ ቻንስ ስጪው ለማለት ወዳለው ቤተሰብዬ፣ እኔ ይህን ነው የምለው። ትላንት በተለቀቀው ቪዲዮ ላይ በጣም የሚያስቁም ነገሮች አሉ። የአብርሹ ሁኔታ እንደ ጻል ልጅ እሷን ጎትቶ ወደ ቤት ለመመለስ ምናምን እንደዛ አርገ ወደ ቤት መመለሰ ሰላም ማስፈናችልም ማን ነው አብርሽ ማለት ነው። በነገራችን ላይ እኛ ከአብርሽ ምንም ክፋት ወይም ደግሞ ጥላቻ የኖሮብን ሳይሆን ያሳያን ነገር ያን ሰሞን ላይ ተገቢ ያልሆነ ነው፣ ለሴት ልጅ ለባልና ሚስት መደረግ የሌለበትን ነገር ስላረገ ነው የወቀስ ነው እንጂ እኛ ወንድማችን ነው። ይህን ያህል ቆይ ምንድን ነው ሌሎቻችሁ የሆነ እንትን ለመስጠት የምትሞክሩት እና ተረዱን፣ እኛንም እኛ የምንለቀው ሀሳብ በያየነው ቪዲዮ ልክ ነው፣ እና ሩታን ደግሞ እያበረታታን አይደለም፣ ወደ ጥፋት የምታረገውን የምታቅል ስለሆነች እና ስለሆነች ብቻ ነው። እናም ቤተሰብ ይህን ያለው ነገር፣ ለማንኛውም እንግዲህ ቸር ያሰማን፣ በሌላ ቪዲዮ እንገናኝ፣ ቸር ቆዩልኝ፣ ወዳችኋለሁ። በባይ ምክንያት ፈልጋችሁ ታረቁ እንጂ ምክንያት ፈልጋችሁ አትጣሉ። ፍጹም ኖር ነው ነገር የሚያልፍ ልቡና ለሁላችን ያድለን።